ከእሷ ጋር እንዳላየ ብዬ አልነበር? ምን አባይ ዘጋል? መልስልኝ። ስንቴ ነው ከእሷ ጋር እንዳላየ ብዬ ያስጠነቀቅኩ? ለምንድነው በየመንገዱ የምታስቆማት? ጆብ፣ ብትረጋጋ ይሻላል። እኔ አንተም ማስቀኝም ማልፈልግ፣ ለዛውም ደግሞ ለዚች ብዬ ለዚች ብዬ ስትል ለዛኗ ነው። በየመንገዱ እያስቆምክ የምታስቸግር ሰማኛለ። ከሁሉም በፊት ጓደኛ እኔ ነው። ከዚህ በኋላ ከኔ ጋር ያለችው አንሴት ቀና ብለህ እንኳን እንድታይ አልፈልግም። ለቀኝ እባክህ፣ እኔ መዲም ቢሆን እሷን እፈልጋታለች። መዲምም ደግሞ አልፈልጋትም። ስሙ ለምን እንደፈለጋት እኮ እኔም አንተን በደም እናቀለና፣ አንዴ ይሁን ልጅ ከዚህ በላይ ክፉ ደግሞ አሰላሙ አለይኩም ራህመቱላይ ወበረካቱ ድነ ተከበራችሁ የቻናል ተከታታዮች፣ እንዴት ናችሁ ሰላም ናችሁ? እንዲሁ ክርስቲያን ወገኖቼ ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። አባሮቹም ሼር፣ ላይክ በማድረግ አበረታቱኝ። ዛሬ ይዤላችሁ የመጣሁት እንግዳ ክፍል አስራ ዘጠኝ ነው። ክፍል አስራ ስምንት ላይ እንዳየ ነው። ለኑኑ ጓደኛዋ እንደምትመጣ መሲ ነግራት ነበረ ባለችው መሰረትም ልታያት ወደ ቤቷ መጣለች። መጣም ጓደኛዋም በጣም ደነገጠች። ያለችበት ስሜት እና ያለችበት ምንም አይነት ደስ አላላትም። እንዲሁም ስታያት ደነገጠች፣ ሀሳብ ውስጥም ገባች። ምን ሆነሽ ነው ጓደኛዬ? ምን ነው ታንተሻል እንዴ? ብላ አናገረቻት፣ ሰላም ማለቻት። ደህና ነኝ እንዴት ነሽ ብላ ሰላምታዋን መለሰችላት። እሷም ደነገጠች ምን ሆነሽ ነው ጥሩ ስሜት ውስጥ ያለሽ አይመስለኝም ብላ ጠየቀቻት እሷም ልትነግራት አልፈለገችም ታይኝ እስቲ አልቅሼ ሞንካን አልወጣልኝ አለ እስቲ አልቅሼ የሚወጣልኝን ቦታ ውሰጅኝ አለቻት ምን ነው እንዴ አለቻት ምን ነው ምን ሆነሻል እስቲ ንገርኝ ብላ ሲጠይቃት እሷም ያልኩሽን ብቻ እሺ በይኝ አለቻት እሺ በቃ ናይ እኒሄድ ብላት ይዛት ልብስ እንድትቀይር ወሰደቻት ልብሷንም ቀያይራ አብሮ ተያይዘው ወጡ። መንገድ ላይም ወክ እያደረጉ ቴደማያት በአጋጣሚ መንገድ ላይ ተገናኙ። እሱም በጣም ደነገጠ። እሷ ናት አይደለችም የሚለው ነገርም አስጠረጠረው። መኪናውም አስቆመና ከሱ ጋር ያለውም እንዴ ኑኑ አይደለች፣ እቺ ኑኑ ናት። ለምንድነው የወጣችው ያለችበትን ረሳች እንዴ ብሎ መኪናውን ከፍቶ ወጣ። ወጥቶኑኑ እንዴ ምን ነው? ለምን ወጣሽ? ያለሽበትን ረሳሽ እንዴ? ለምን ተወጫለሽ? ብሎ ደነገጠና አናገራት። አይ እሷን ልሸኝ፣ ጓደኛዬን ልሸኝ ወጥቻለሁ ብላ እሷም መለሰችለት። እሱም አይ መመለስ አለብሽ፣ እናይ ወደ ቤት መሄድ አለብን ብሏት፣ እሷም ጓደኛዋን ሸኝታ ወደ መኪናው ገራ። ሲት ልጁም ወርዶ ሰላም አላት። አብሮም ተፋጠጡ ምንም ነገር ባያወሩም አይን ላይ አይናቸው ተወራወሩም። ቆይቶም በቃ ወደ ቤት እንሄድ ኖ ግቡ ብሎ መኪና ውስጥ ይዟቸው ወደ ቤት ሄደ። የኑኑ እናትም ኑኑ የረጅም ጊዜ በመተኛቷ ምን ሆና ይሁን ምን ነው ራሷን አማት ይሁን፣ መስዬ ነይ እስቲ ሻይ አፊላት ኑኑ ከተኛችበት አልተነሳችም፣ እስቲ ራስ ምታት ከሆነም ሻይ አፊልተሽጭ ብላት እሺ ብላ መሲም ሻዩን አፈላችላት። ኑኑም ያለችበት ሁን ሀሳብና ጭንቀት ማንም የተረዳትና ያወቃት የለም። ማንም ሊያናግራት ቢጠጋም እሷ ምንም ደስተኛ ሆና ልታናግራ አልቻለችም። ያለችበትንን ጭንቀት ውስጥ ሄለን አስገባቻት። ምንም ልትነግራት በግልጹ አልፈለገችም። ሊታጨናንቃት እንዲሁም ያልሆነ መድኃኒት ልሰጣት ስለምትፈልግ ለተንኮል ስላቀደች ያልሆነ ነገር ተመርዘሻል ብላ ነገረቻት። እሷም በሱ ያለ ሀሳብና ጭንቀት ውስጥ ትገኛለች። ማሲም ለታዱ በነገረቻት ለወንድሟ አሳልፋ በሰጠቻት በታዱ ላይ በጣም ተቆጣቻት። አይ ጓደኛ እንደዚህ ታደርጊያለሽ ብዬ አላቀድኩም ነበረ። አንቺ ምን አይነት ሰው ነሽ? ከወንድሜ ጋር ታጣይኛለሽ ብላ ታዱም ሰላም ልትላትና ቅርታ ለመጠየቅ ወደ ቤቷ ከኤልሹ ጋር መጥታለች። ኤልሹም እንድትወጣ ከክፍሉ ፈለጉ ለሁለታቸው ሊያወሩ ና ታዱ ቅርታ ልጠይቃትም ፈለገች። ኤልሾም ምን ነው ምን ሆናችሁ ነው ብላ ጠየቀቻት። አይ አንቺ ሂጂ በቃ እኔ እመጣለው ብላ ኤልሾም ብድግላ ተነስታ ቆማ ታዳምጣቸዋለች። እነሱም ሚንሽኮሻኮሻ ምንድ ነው ሚንሽኳሸኩት እነዚህ እንዲ ምንድ ነው የሚሉት ብላም ቆማ ሰምታቸው ምንም አልገባ ሲላት ጥላ ሄደች። ታዱም ለመሲ ይቅርታ ለመጠየቅ ሞካከረች። መሲ ግን እጅጉኑ ተቆጣች። ለምን እኔ ምስጢር ብዬ ነገርኩሽን እንዴት እንደዚህ ታረጊያለሽ? ብላም ቅር ብሏታል ብታናግራትም ምንም አታናግርኝ፣ ምንም ነገር እንድታናግርኝ አልፈልግም አለቻት። አደንም ሀሳብ ውስጥና ጭንቀት ውስጥ ይገኛል። አይ አባቴ እኮ ልጆችን ያጫውት ነበረ በፊት ትዝታውን እያሰላሰለ የአባቴ ነገር እያለ መኮም አጠገቡ ቁጭ ብሎ እስቲ እዚህ ማውራት እንችላለን ወይስ ሌላ ቦታ አይነት ውጭ ንውጣ ብሎ ይጠይቀዋል። እሱም አይ እዚ እኮ ማውራት እንችላለን አዎ ማውራት ማይ እንችላለን ግን ብሎ እሱም ዚላ ማውራት አልፈለገም። የተረገመችው ሄለንም ሌላ ተንኮልን ለማድረግ ተንኮልን አስባ አቅዳም መጽሐፎቹን ልኮቹን መፈታተሽም ጀመረች። የምታደርገውም ጠፋባት። በስልክም ታናግራለች። አሰሬ ነው ብላ ለሰራተኛ የተደወለላትን ደውላ ያለቅጡም ታወራታለች እንዴ ምን ሆነሽ ምን ሆነ ለለቀቀብኝ ደሞ ብላም መለሰችላት እሷም እኔ እሱነቱን አያገባኝም እሱ ማጠየቅ ትቻለሽ እኔ አሰሪ እንደሆንሽና የምትሰሪኝ እንደሆነ እኔ ብር ስለሚፈልግ ብሩን ነው ብቻ የምፈልገው ካንቺ ንግግር ጋር ምንም ነገር የለኝም እሱን የምትፈልጉ ነገር ጠይቅኝ ጠይቂው ብላ መለሰችላት እሷም የምትለውን ጠፋባት ምን አለቀቀብኝ ደሞ አይ ደዳ ብላ ተገረመች ኖ ኖ ምን ሆነሻል? ምንድን ነው አሞሻል? እንዴ እስቲ ግልጽ አርገሽ ንገረኝ ብሎ ብጠይቃትም፣ እሷ ምንም ነገር ልትናገር አልፈለገችም። አዎ በጣም ትንሽ አሞኛል፣ ማረፍ እፈልጋለሁ፣ እረፍት እፈልጋለሁ፣ ወደ ክላሴ ማይሄድ እፈልጋለሁ አለችው። እሱም እሺ በቃ ልውሰድሽ ነይ ብሎ ብድግ አድርጎ ይዛት ወደ ክፍሉ ክፍሏ ወሰዳት። እሷም ምንም ነገር ሳትናገረው ዝም ብላው እንቅልፍ አንተኛች። እንዴት አስችሎሽ ነው እኔን አስቀምጠሽ፣ እኔን ፊት ለፊት አስቀምጠሽ የተኛሹ? እንዴት አስችሎሽ? ምን ሆነሽ ይሆን? አሞሽ ነው? ግልጽም አላረግሽኝም ብሎ ሀሳብ ውስጥና ጭንቀት ውስጥ እሱም አጠም